ገና ስተን እንደምን ዋላችሁ ክቡራን ተመልካቾቻችን፣ ወደ ሰዓቱ የስፖርት ዜናዎች እናመራለን። ከዜናዎቹ ጋር ሰይድ ኪያር ነኝ። በሰሜን ማዕከላዊ ሰሜን ዞን አምስተኛው የኢትዮጵያ ፕሪሚየር ሊግ ሳምንት ዛሬ በአዲስ አበባ ስታዲየም ይደረጋል። ያምና ሻምፒዮን የኢትዮጵያ ንግድ ባንክ ከመከላከያ ጋር ጨዋታቸውን በ11 ሰዓት ያደርጋሉ። ኢትዮጵያ ንግድ ባንክ እስካሁን ካደረጋቸው ጨዋታዎች ሁሉንም በማሸነፍ በ12 ነጥብ በጎል ክፍያ ደደቢትን በልጦ ምድቡን እየመራ ይገኛል። መከላከያ በ9 ነጥብ ሶስተኛ ደረጃ ላይ ተቀምጧል። መርሃ ግብሩ ነገ ይቀጥልና በአዲስ አበባ ስታዲየም እቴጌ ከቅዱስ ጊዮርጊስ ይገናኛሉ። በ11 ሰዓት ደግሞ ኢትዮጵያ መድን ከቅድስተ ማርያም ዩኒቨርሲቲ ጋር ይጫወታሉ። የ2006 የኢትዮጵያ ፕሪምየር ሊግ ሻምፒዮኑ ያምናውን ቅዱስ ጊዮርጊስ ያምናውን ሻምፒዮንነት ክብር ለመድገም በቂ ጊዜ ያለን ሲሉ አሰልጣኙ ዶሳንቶስ ተናገሩ። ፖሊስ ስድስት የቡኑ ቁልፍ ተጫዋቾች ቢለቁም አሁን ዋንጫውን ለማንሳት በቂ ተጫዋቾች እንዳሏቸው የብራዚላዊ አሰልጣኝ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስተያየታቸውን ሰጥቷል።

ፕሪሚየር ሊጉ የረጅም ጊዜ ውድድር ነው። ገና ግማሹን እንኳን አላከናወንም። ወደፊት የምንጫወታቸው በርካታ ጨዋታዎች ናቸው ልዩነት የሚፈጥሩት። በመሆኑም ለፕሪሚር ሊግ ዋንጫ በሚገባ መፎካከር የሚችል ቡድን አለን። የምንጫወተውም ለዚሁ ዓላማ ነው። በአዲስ አበባ ስታዲየም የሚደረጉ የፕሪምየር ሊግ ጨዋታዎች ፉክክር አልባ መሆኑን ተመልካቾችን ከሜዳ እንዳጠፋ ተገለጸ። በኢትዮጵያ ቡናና ቅዱስ ጊዮርጊስ ጨዋታ የተገኙ ተመልካቾች ይህንን ሀሳብ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጿል። እምነጽዮን ሙሴ እንደሚከተለው አቅርበዋለች። የአዲስ አበባ ስታዲየም የፕሪሚየር ሊግ ውድድሮች ላይ የተመልካች ቁጥር ከጊዜ ወደ ጊዜ እየቀነሰ መጥቷል። ደጋፊ ያላቸው ክለቦች ሲገናኙ ካልሆነ በስተቀር ተመልካቹ ወደ ስታዲየም በብዛት ሲመጣ አይስተዋልም። የፉክክር ማነስና ና የተጫዋቾች ወጥ አቋም ለማሳየት ተመልካቾች እንደ ምክንያት ይጠቅሱታል። ወደ ስቴዲየም ሰው ማይመጣበት ምክንያት ወጥ የሆነ የእግር ኳስ አቋም አይታየም። ዛሬ ተጫውቱን ነገ አይደግሙት፣ ነገ ተጫውቱን ዛሬ አይደግሙት። ኳስ አራ ኳስ የለም የሁለት ኳስ የለም ተመልካቹ የእውነት የእውነት እውነት አለው ገንዘቡ ልጆቹ አሁን ያገኙታል ተብሎ የሚታሰበው ፍራንክና እዚህ መጡ የሚያየው ነገር አይገናኝም። የፕሪሚየር ሊጉ ፉክክር ቢጠናከርና ማራኪ ጨዋታዎች ቢኖሩ ተመልካቹ ወደ ስታዲየም መምጣቱ አይቀርም። በተለይ ደግሞ ሊጉ ጥንካሬ ቢኖረው ተጫዋቾቹም የተሻለ እድል ይፈጠርላቸዋል ብለዋል። ራሳቸውን አሻሽለው የተሻለ ነገር ራሳቸውን የሚያዘጋጁ ለኛ አይደለም ለዚህ የተሻለ ነገር ቢጫወቱ እንዴ እንደ ሰው ወጉ ደርሶን ከናይጄሪያ ከሌ ይመጣል ከግብፅ ከሌ ይመጣል ብለን አሁን እንደነ ሰላዲ እንደምንኮራባቸው ቢሆኑልን ደስ ይለኛል። ተመልካቾቹ ዘንድሮ በኢትዮጵያ ፕሪሚየር ሊግ የተሻለ ፉክክር እንደሚጠብቁም ተናግረዋል። ያሳስተ የጥራምስቱ ፉክክር ቢመጣ ደስ ይለኛል። አርባ ምንጭ የመጣበት ምናም እንደዛ አይነት ፉክክር ቢመጣ ይሄ ከታች ሚመጣ የለም ጣይለም ሐንቀሎ ይመጣት እንደሱ አይነት የሁሉም ክለቦች ተጫዋቾች ለኢትዮጵያ እግር ኳስ እድገት ያው በሥርዓት እንዲሆኑ ነው የምመኘው። የኢትዮጵያ ብሔራዊ ቡድንና የቀድሞ የቅዱስ ጊዮርጊስ የመስመር አጥቂ ዮናታን ብርሃነ ከጉዳት አገግሞ ራሱን ለውድድር ብቁ እያደረገ እንደሆነ ተናገረ። የ25 ዓመቱ ተጫዋች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረገው ቆይታ ላለፉት ሁለት ዓመታት በቋሚነት እንዳይጫወት ያደረገው የጉር ጉዳት በ2007 የኢትዮጵያ ፕሪምየር ሊግ አንደኛ ዙርም እንዳይጫወት ምክንያት እንደሆነው ገልጿል። ባለፈው ዓመት ጀምሮ በጉዳት ምክንያት ከሜዳ አርቄያለው። ባለፈው ዓመት ኮንትራቴ ከቅዱስ ጊዮርጊስ ነበረ። ከዛ በኋላ በመጀመሪያ አካባቢ የብሽት ጉዳት ነበረ፣ ከሜዳ አራቀም። ከዛ ግን እንደተመለስኩ የፊት ለፊት ጠጥንቼ ታይመስልም የሚባለው አካባቢ ላይ እንደም ትንሽ የመሰንጠቅ ጉዳት ደርሶብኝ ነበር። ያ ደግሞ ከዛ ቀሪው የውድድር ጊዜ ያለ ጨዋታ እንዳሳልፍ አሳልፋ አድርጎ የነበረ በዛው ዓመት ኮንትራቴ ኮንትራክት ያልቆ ነበር። ከዛ በኋላ የማገገም ስራዎችን እየሰራው ነው ማለት ነው። ከውጭ አገር የሚመጡ ተጫዋቾችም የተለየ ነገር እስካላሳዩ ድረስ በውድ ዋጋ በኢትዮጵያ ፕሪምየር ሊግ መጫወታቸው አላስፈላጊ መሆኑንም ተጫዋቹ ጠቅሷል። ቅዱስ ጊዮርጊስ እንግዲህ ለዚህ የውጭ ተጫዋችን በማምጣት ፈርቀዳጅ ይመስለኛል። እኔ ግን ብዙ ጥቅም አይታየኝ ምክንያቱም በእኔ ቦታ የሚጫወት አንድ የመስመር ተጫዋች ወይ አጥቂ አማካይ ተጫዋች መጥቶ እኔን በደንብ በልጦ ወይ ደግሞ ለእኔ ልምድ እየሰጠ ቲሙን ተሸክሞ እየወጣ ምናምን ከሚከፈለው አንጻር ያንን ማድረግ ካልቻለ ተመልሶ እዚህ ተጠባባቂ ወንበር ላይ ለመቀመጥ ያን ሁሉ ብር ከመክፈል ለእኔ ምንም ፋይዳ አይታየኝም። እና አሰልጣኞቻችንም፣ ክለቦቻችን በዚህ ላይ በደንብ ጥንቃቄ ቢወስዱላል ወደ አፍሪካ ዋንጫ ዜና እናመራለን። የአፍሪካን ዋንጫን የማንሳት አቅም አለን ሲል የማሊው አማካይ ሳሞቦ ያታባሪ ለቢቢሲ ተናገረ። በራስ መተማመናችን ጠንካራ ነው ያለን ብቃት መቶ ፐርሰንት ካወጣን ዋንጫውን እናነሳለን ሲል ተናግሯል። ያታባሪ ማሊ እስካሁን የአፍሪካን ዋንጫን ማንሳት አልቻለችም። ለፍጻሜ ደርሳ በኮንጎ ሶስት ለሁለት የተሸነፈችበት ታሪኳም አርባ ሁለት ዓመታት አስቆጥሯል። ኢኳቶሪያል ጊኒ ከካሜሮን አይቬሪ ኮስትና ጊኒ ጋር ተመድባለች። ሁሉንም ቡድኖች ጠንካራ እንደሆኑ አስበን ነው የምንጫወተው የመጀመሪያ ጨዋታችንም ውጤትም ወሳኝ ነው ሲል አስተያየቱን ሰጥቷል። አማካዩ አታባሪ በትውልድ ሀገሩ ፈረንሳይ የተጫዋትልን ጥያቄን ውድቅ አድርጎ ለማሊ ብሔራዊ ቡድን 14 ጊዜ ተሰልፎ ተጫውቷል። በአውሮፓ ቻምፒዮንስ ሊግ ጨዋታዎች ማንቸስተር ሲቲ ወደ ቀጣዩ ዙር ማለፉን አረጋገጠ። ትናንት ምሽት ሮማን ሁለት ለባዶ የረታው ሲቲ በ በስምንት ነጥብ ባየር ሙኒክን ተከትሎ ከምድቡ ማለፉን አረጋግጧል። ሳሚር ናስሪ 60ኛው ደቂቃ ላይ የመጀመሪያውን ግብ ሲያስቆጥር፣ ዛባሌታ 86ኛው ደቂቃ ላይ የሲቲን የአሸናፊነት ግቦች አስቆጥሯል። ባየር ሙኒክ ሲኤስኬን ሶስት ለባዶ አሸንፎ ምድቡን በበላይነት በ15 ነጥቦች ማጠናቀቅ ችሏል። ቼልሲ በስታንፎርድ ብሪጅ ስፖርቲንግ ሊዝበንን ሶስት ለአንድ ረቷል። ሴስክ ፋብሪጋዝ ከፍጹም ቅጣት ምት፣ አንድሬ ሾለ እና ጆኖቢ ሚኬል ገቦችን ለቼልሲ አስቆጥሯል። በመሆኑም ቼልሲ በ14 ነጥብ፣ ማሪቦንን አንድ ለባዶ ያሸነፈው ሻልክ በ8 ነጥብ ከምድቡ አንደኛና ሁለተኛ ሆኖ አልፏል። ሆዜ ሞሪኒዮ በጣም ቀላል ጨዋታ ነበር፣ ጥሩ ቡድን ነበረን፣ ካለምንም ጫና የተጫወትነው ጨዋታ ነበር። ባሳየነው ነገር በጣም ደስተኛ ነኝ ሲሉ ተናግረዋል። በተጠበቀው የምሽቱ ጨዋታ ባርሴሎና ፓሪስ ሴን ጀርመንን 3 ለአንድ ረቷል። ሜሲ ለሚል የቻምፒየንስ ሊግ 75ኛ ግቡን አስቆጥሯል። ኔይማርና ሱዋሬዝ የባርሴሎናን ቀሪ ግቦች ከመረብ አሳርፏል። ፓሪ ሴን ጀርማን በዝላታን ኢብራሂሞቪች ግብ በጨዋታው 15ኛ ደቂቃ መምራት ችሎ ነበር። ከምድብ ስምንት ፖርቶና ሻካታር ዶኔስክ አንድ ለአንድ ተለይተው ከምድቡ ተያይዘው ማለፍ ችሏል። በመጨረሻም ሴሪና ዊሊያምስ በሴቶች ቴኒስ ማህበር ጋር 335 ሚሊዮን ፓውንድ የስርጭት ውል ተፈራረመች። በስምምነቱ መሰረት ከ2017 እስከ 2026 ሴሪና የምታደርጋቸውን ውድድሮች በሙሉ የማስተላለፍ መብቱ የማህበሩ ብቻ ይሆናል። ሴሪና ዊሊያምስ በእነዚህ ጊዜያት እስከ 2000 ውድድሮች እንደምታደርግም ይጠበቃል። የማህበሩ ኃላፊ ስቴሲ አለስተር ይህ ስምምነት ስፖርቱን የሚለውጥ ነው፣ ደጋፊዎች የሚፈልጉትን ውድድር እንዲመለከቱም እድል ይፈጥራል ስትል አስተያየቷን ሰጥታለች። ለሰባት ሰዓት የነበሩን የስፖርት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር መልካም ቀን